እዚህ ቤት ምን ይሰራል? የት ነህ? ሄለን አብራነች? ሁለታችሁንም ቤት ፈልጋችኋለሁ። አሁኑኑ አልኩህ እኮ። በአስቸኳይ እንድትመጡ ፈልጋለሁ። ምንድን ነው እሱ? ማዘር ምን ብላ ነው ሁለታችሁ? ማሆነ ቤትን ያለች ነው። ግን ድምፅ አልካ አልመስለኝ፣ የተናደድሽ ትመስላለች። ረጋጋ ይልቅ አቁም ንበት፣ እንቀጥል። ግን እኮ እናቴ እየጠበቀች ነው፣ ደግሞ ቶሎን እያለች ነው። እንሄዳለን አልኩ እኮ። መጀመሪያ ግን የጀመር ክሊኝ ታሪክ እንድጨርስልኝ ፈልጋለን። የምን ታሪክ? በዚህ ጉዳይ ጥናት አድርጌ ነበር እና ጥናቱ በኋላ አይደርስም። እናቴ እኮ እየጠበቀች ነው። እኔን ከማግባት በፊት ግን ከብዙ ሴቶች ጋር ግንኙነት ነበረክ? ምን ማለት ነው ጌዲ? ዶክተሩ ያሉን ሰምታ አላለ? ከመድኃኒቱ ይልቅ የስነ ልቦና ህክምናው ነው ለአንተ የሚረዳክ። እንደሚሳይሆን ቢያንስ እንደ ሐኪም ቆጥረኝ ስራዬ እንድሰራ ፍቀድልኝ። የለኝም ከማንም ጋር ማየት የፍቅር ግቢት አልነበረኝም። እየዋሸሽኝ ከሆነ ራስን ነው የምትጎጂው። በሽታውን የደበቀ መድኃኒት አይገኝለትም ሲባል ሰምታላል። ቆይ ለምድ ግናችን ማወቅ የፈለግሹ ለስንፈተ ወሲብ የሚያጋጥመን ምክንያት አንዱ ልቅ የሆነ ግንኙነት ከትዳር በፊት ማድረግ ነው። እየቀለድሽ መሆን አለበት። በተለይ ብዙ ወንዶች ከትዳር በፊት ውጭ ጨርሰን እንግባ በማለት ብዙ ግንኙነትን ከተለያዩ ሴቶች ጋር ይፈጽማሉ። ያ ደግሞ ትልቅ አደጋ አለው፣ እና ሃይማኖቶች አለም ከተደረገ ያለ ግኝት የሚከለክለው እያልሽ ነው? እንዲህ አይነት ችግር እንዳይከሰት ሲባል በሚገርም ሁኔታ ሳይንሱም ይከለክላል። እንዴት ነሽ? አናገው የስራ ሰው ሆነልኝ የለ እንዴ? ያው በረከታ ቃል አንተ መቼ እኔ ለሱ ሲስል ማላረገው ነገር የለም እኮ። እና ስራ የምሰራው ለሶሲ ስትል ነው። በእርግጥ በረከት ስራን ከድሮ ጀምሮ ወደዋል። ግን እሱ የሚወደኛ አይመስለኝ። እሻውን እያወዛገብከኝ ትቀጥላለ ቀጥላል ወይስ ወደ ሀሳብ ትገባል? ይኸውልህ በረከት ለአንድ ቁም ነገር ነበር የፈለግኩ። ይኸውልህ ለሶሲ ፕሮፖዝ ላርጋት ፈልጌ ነበር። ማለቴ ይኸውልህ ቀለበት ላርግላት፣ አለ አይደል ፊልም ላይ ምናምን እንደሚታየው ትልቁ ሆቴል ሄደተ፣ በርክ ምናምን አግብኝ ልላት ፈልጌ ነበር። ሆቴሉ ግን ትልቅ መሆን አለበት። እና ሻይ ቤቱ ስጂ ፕሮፖዝ አርጋት። ሰሞኑን ያው በእነ ጌዲዮን ጉዳይ ትንሽ ተጨናንቀን ነው እንጂ እኔና ናርዲ ለእናንተ የሆነ ፕሮግራም ለማዘጋጀት አስበን ነበረ ማለት ሶስና ያው በቤተሰቧ ጉዳይ በጣም ተጨንቃለች እና የእሷን ቤተሰብ ጠርተን ትንሽ የቀለበት ፕሮግራም ለማዘጋጀት አስበን ነበረ አይሆንም በረከት እስካሁን ያደረጋችሁልኝ ከበቂ በላይ ሶሲ ከዋለችልን ውለታ ሲታይ የእኛ ምንም ማለት ነው ሶሲ ከዚህም በላይ ይገባታል ማለት እሷ ለእኛ እንደ ቤተሰብም ናት እና ፕሮፖዝ ማድረጉን ተወው እያልከኝ ነው የልጅ አባት ልታደርግ አይደል ስለምን ፕሮፖዝ ነው የምታወራው? ወይስ የአልማዝ ቀለበቱን አገኘው? አንተ ደግሞ የአልማዝ ቀለበት ትላለ እንዴ? ወፍጮ ቤት የአልማዝ ቀለበት ይገኛል እንዴ? አልማዝ የምትባል አስፈጪ እንጂ። እና ፕሮፖዝ የምታረጋት ቀለበቱን ከኔ ወስደ ነበር። ብቻ በድጋሚ በአርቲፊሻል ሰርፕራይዝ ታረጋት። ባልሆነ ይወል በረከት፣ ቀለበቱን እንደምንም ገዝቸዋለሁ። አየ የወርቅ ነው። ባለፈው ሐዋሳ ሄጃ ያሉ ምናምን ያልኩት ውሸት። ምን እና የት ነበርክ? መቼም ዘረፋ ውስጥ አልገባህም አይደል?

እንግዲህ ካላመንከኝ ሻንጣ ውስጥ የገዛሁላት የራት ልብስ አለ። እንግዲህ እናንተ የቀለበት ስነ ስርዓቱ ማድረግ ከፈለጋችሁ እኔ ደግሞ ሱ ማለት ነው የገዛሁላትን የራት ቀሚስ ልስጣትና ራት ይዣት ልውጣ። የእውነት አናገው በጣም ነው የተገረምኩት። ለካ እንደዚህ ቁም ነገረኛ ሰው ሆነሃል። በረከት ቀለበቱ አንተ ጋ ይቀመጥ፣ ያዘው። እንደምንም ሰርቼ ሰው ሰሆን ማለት ነው አንድ ቀን አጠልቅላታለሁ። አንተ ሰውዬ አሁን ስታስለቅሰኝ ነው መሰለኝ። አይ በረከት ለማንኛውም ሂጅ ላበጥር አናገው ወይ፣ በረከት የማግዝ ነገር ካለ ሁሌም ከጎን ነኝ። ከዚህ በላይ ምን ታግዘኛለህ? በረከት አንተ እኮ ማለት በጣም ጥሩ ወንድሜ ነው። የናቴ ልጅ ለራት መጨመሪያ እንዲሆነ ብዬ ነው። አይ በረከት፣ ይሄኛው እራት በራሴ ነው መጋበዝ የምፈልገው። ለትብብር በጣም ነው የማመሰግነው። በረከት ተቀበል ባካ፣ ትግደርደር። እውነቴን እኮ ነው። በረከት እስኪ እንኳን አንዳንዴ በራሴ ግር መቆም ልልመድ። እስካሁን አመሰግናለሁ። መልካም ቀን። እሺ ም አመሰግናለሁ ናገው። እኔም ዛሬ ቤቴ ትልቅ የራት ፕሮግራም አለብኝ፣ ስለዚህ ይችን ውብ ቀን ለማክበር ከአሁኑ መዘጋጀት አለብኝ። በሉ ንገሩኝ ይሄ መድኃኒት ምንድን ነው እኔ ምን እንደምን ይሻላል ሄለንስ ምንም የምትይው ነገር የለም አውቀሽ ነበር ማለት ነው ከኔ ነው ችግሩ ያልሽኝ ጌዲ በጣም ፈሪ ነው በእርግጥ ይህን ችግር ካወቅኩኝ ትንሽ ቆይቻለሁ ግን ነገሮችን በሂደት ላድርገው ብዬ ነው ራስሽን እያጋፈጥሽ ነው ነገሮችን በዘዴ የምታስኬጁው እሷ ያትማ ለእኔ ባን ሁሉ ነገር ያደረገችው አልገባኝም ቆይ ለምንድን ነው ትንሿ ችግራችሁን ተራራ አድርጋችሁ እንደዚህ የምትሰቃዩት ህክምናውን ጀምሬያለሁ በቅርቡ ደግሞ ነገሮችን የሚስተካከሉ ተስፋ አለኝ እባክህ ልጄ ደግመህ እንደዚህ አንስተት ልትሰራ እንዳትሞክር አካልህ እኮ ናት እንዴት ከእሷ ትደብቃታለህ መስሎች ነው እንጂ የደበቀኝ ሚስጥር የለም ሲጀመር ይሄ ምን ሚስጥር አለውና ሊደብቅሽ ይችላል ለመጀመሪያ ጊዜ ይህን ነገር ለማድረግ ስንወስን መጸዳጃ ቤት ገብቶ ስቅስቅ ብሎ ሲያለቅስ ነው ይህ ችግር እንዳለበት የገባኝ። ከዛ በኋላ ምን አደረግሽ? በእርግጥ ከዚህ በኋላ ያደረግኩት ስህተት መሆኑ አሁን ነው የገባኝ። ፍርሃቱን አብሬው ነበር መጋፈጥ የነበረብኝ። ምን አደረግሽ ነው ያልኩሽ። እሱን ደስ ለማሰኘት ብዬ የሚጠጣው መጠጥ ውስጥ የእንቅልፍ መድኃኒት ጨመርኩበት፣ ያው ሲነቃ እንዳደረግን አድርጎ እንዲያስብ። ምን? ይህን ስህተት ከአንቺ አልጠብቅም ምን ማለት ነው? መድኃኒት እንዳለው እያወቅሽ አንዳንድ ሰዎች ይሄ ችግር አለብኝ ብሎ ለመቀበል በጣም ይከብዳቸዋል። ይህ ደግሞ ከእለት ዕለት ስራዬ ላይ በተደጋጋሚ የሚፈጠር ችግር ነው። ጌዲም ደግሞ ከነዚህ ሰዎች አንዱ ነው። እሺ በቃ ይህን ነገር እንተ ይቀፎኝ ቀፎኝ። ወርቆች ችግራችሁ እንኳን ከዚህ የከፋ አልሆነ፣ እንደዚህ ቀላል አልነበር ማለት ነው? አዎ ነገርን ውስጥ ከያዝከው ነው የሚከብደው። ከውስጥ አውጥተህ ገለሰው ከነገርከው ሁሉም ከሁሉም ነገር ቀላል ነው። ምን ነው። ሶሲ፣ በነገራችን ላይ ዛሬ ላንቺ አንድ ትልቅ ሰርፕራይዝ አለ። ሶሲ ወይ አናጋው፣ በፈጠረ ያንተ ሰርፕራይዝ ይቀርብኝ፣ ምክንያቱም ለኔ መርዶ ነው የሚሆንብኝ። አልፈልግም። ቆይ ግን ለምንድነው ሁሉ ያቀልሽ የምታየኝ? ማሪ፣ ለማንኛውም እኔ የቤቱ ስራ እያደከመኝ ስለሆነ አጋዥ ፈልጋለሁ። እናኔ ምላ ጊዜ እኔ ማኛጥ አይሻልህም? ሰርገኛ ሰርግ ስት ትይውልሽ። እነ በረከት የሆነ ነገር አስበውልን ነበር፣ ናርዲ ይነግራኛለች ግን እኔ አልተቀበልኩት። ምን ስለ ቀለበቱ አይደል እያወራ ያለሁ? ግን እኮ ሱሲ ቤተሰቦችሽ መምጣት አለባችሁ፣ አይደል እንዴ? መታወቅም እኮ አለብን። እሱን እኮ ነው አይሆንም ያልኩት። ምንድን ነው ሱሲ እንዳለቀ ወፍጮ ቤት ችንጋ የምትተፋተፊው? ወጉ እንደሱ አይደለም። መጀመሪያ ሽማግሌ መላክ አለበት። ታይ ሱሲ ታይ፣ ታይ፣ ታይ፣ እጎዳብሻለሁ። የዘንድሮ ሽማግሌ እኮ የሆነ ነገር ካላስጨበጥሽው እኮ አይንቀሳቀስም። ያለ አበላ አይንቀሳቀስም። ሱሲ በቃ፣ አንተ ግን ካልቀለድ ካይሆንልህም አይደል? ለማንኛውም ሰራተኛ እንድትቀጥረልኝ ፈልጋለሁ። ምን ምን አልሽ? ሱሲ እዛ እኮ ወጮ ቤት ውስጥ ስለሙል፣ አረ ጆሬ ምንም አልሰማም ብሎኛል። ሶሲ ምንድን ያልሽ? ምነው ሰራ እየሰራክ አይደለም እንዴ? ለኔ ሰራተኛ መቅጠር ይከብደሃል? አረ ታይሱ ሲ ታይ እንዴ ደሞዝህ ሶስት ሺህ ብር ሆኖ የአራት ሺህ ብር የቤት ሰራተኛ ልቅጠር እንዴ? በዱቤ ልቅጠር? ገና ሳንጋባ ደሞዝህን ከኔ መደበቅ ጀመርክ። ተዛለቅና ተው ባልና ሚስቶች ቆንጆ ምግብ ነው ያበላቸው። ውድር ሹማ በጣም እኔ የምልህ ጌዲ፣ በእርግጥ እንደ ሚስት ሚስጥረኛ ለሁን ባልልም፣ ያው እናትህ አይደለም። ያንተ ነገር በጣም ያስጨንቀኛል። ምን ነው ስሙ ይሄ ችግር መቼ ነው እንዳለበት ያወቀው? እማ እውነቱን ነው ማዘር፣ እኛ ይህን ነገር ራሳችን ምንጨርሰው ይሻላል። ይቅርታ ምናልባት ከአንቺ በፊት ወዷት የነበረች ሴት ስላለች ናዶስኛልሽ ከሆነ እኔ ከሷ ጋር መገኘት እንዳልነበረኝ ነገር ይሻለሁ። እሺ ሄለን እንዳለችው ይሄን ነገር ብንተው ነው የሚሻለው። እመኚኝ ማዘር፣ በቅርቡ ይሄ ነገር ይስተካከላል። እሺ የእኔ ልባም፣ እኔ መቼም ሁል ጊዜ እንደማምንሽ ታውቂያለሽ አይደል? እኔ ምላችሁ ለምን በእኔ ወጪ ወጥተን ዘና አንልም? የት ነው ምንወጣው? አይዞ ክለም ምናምን አላልኩም። የሆነ ቦታ ሄደን ቆንጆ ቦታ አራት በጋብዛችሁ ብዬ ነው። በዛውም የገቢ ይሆነኛል የወጪ ባትሉኝም። እኔ ደስ ይለኛል። ጎረም ሳውስ ምን ነው ዝም አልክ? እኔም ደስ ይለኛል። ከየት አምጥተኸው ነው? በእርግጥ ሶስዬ ይኸውልሽ፣ መጀመሪያ የእርጉዝ ልብስ ነበር ያሰብከውልሽ፣ ለእሱ ገና ነሽ ብዬ ስላሰብኩ ነው። ይሄው ምርጥ የእራት ልብስ ያመጣሁልሽ እኮ። አንተ ገንዘብ አውጥተክለን ይገዛልኝ? ሶስዬ፣ እዚህ ልብስ ላይ ከአንድ ሰው ውጪ ማንም ላብ የለበትም። ጭራሽ ሰልባጅም ነው። አንድ ሰው ያልኩት ራሴ ነው። ዬ ይኸውልሽ፣ እዚህ ልብስ

ያው ሱስዬ፣ እውነቱን ከነገርኩሽ ግን አትቆጭ። ይማር ሶስ እሱን ከነገርከኝ በኋላ በወሰን አይሻልም። ሱስዬ፣ ሄሎ፣ ማሪ፣ የት ነሽ? ዛሬ በጊዜ ትመጫለሽ እንዴ? አዎ ፈልጌሽ ነበር። በቃ ፈልጌሽ ነው አልኩሽ አይደል እንዴ? በቃ አትምጪ፣ ከፈለግሽ አትምጪ። ወይኔ ይሄን ነገር አጋነንኩት እንዴ? ብቻ ሰርፕራይዝ አድርጋታለሁ ብዬ ደወለች። ላንሳውና ውሸቴ ነው ልበላት እንዴ? አይ እንዴ እንደውም አሪፍ ሰርፕራይዝ ሊሆንልኝ ይችላል። አዎ ሽንዳሽ እንዳት መጪ ቤት ብሎ ስልኩን ዘጋብኝ እኮ። መልስ ደውለት፣ ደግሞ አያነሳም ቆየ። ተቀያየማችሁት ነገር አለ እንዴ? ኧረ እኔ እስከማውቀው ድረስ ምንም ነገር የለም። አሁን ደግሞ ጭራሽ ስልኩን ዘግቶታል። የሆነ የተፈጠረ ነገርማ አለ። ተረጋጊ። ቆይ ምን ሊፈጠር ይችላል? እኔ ምን አውቃለሁ። የሆነ ነገር ሳይኖር ካዳ እንዴት እንደዚህ ያደርገዋል ስልኩን? በቃ ሄብዬ እኔ ወደ ቤት መሄድ አለብኝ። ይሄን ነገር በተረጋጋ መንፈስ ሆነ እናወራዋለን እሺ ወይ ልከተልሽ እንዴ ሄሎ ጌዲ በረከት ካንተ ጋር ነው እንዴ አላውቅም ምን እንጃ ናርዲን ምን እንዳላት አላውቅም በጣም ተረብሻ ነው የሄደችው የት ነው ያለው ግን አንተ መቼስ እየጠጣ አይደለማ? በቃሽ፣ እኔ እዛው እመጣለሁ። እሺ አልጨረስሽም፣ እያላየሁ ይቅርታ፣ ሱስ እያላየሁ። ስንቴታ ይው ና እስኪ ቆልፍልኝ፣ እዚህ ፑምብ ያለኝ ና ቆልፍልኝ። ምኑን ሶሲ? በሩን ልበልክ? ና ቆልፍልኝ። በእናት ክንቢ ብሎኝ ነው ልቆልፉ? ሶሲ እሺ። ምን ወባ እንደያዘ ሰው ያንቀጠቅጠሃል። በደንብ ቆልፍልኝ እንጂ። ያው ያው ቆልፍ። ሶሲ እንዴት ነኝ ታዲያ? መስቀያውን አገኛለሁ እዚህ ጋር ደግሞ። ሌላ ትኩሳት። የምን ትኩሳት? ራስን አሟል እንዴ? እስካሁን ደህና ነበርክ። ሶሲ ከዚህ በኋላ ያለው ግን አላቅ። ለማንኛውም በጊዜ ሄደን በጊዜ መመለስ አለብን። ደግሞ አንተም አበባ መስለሃል። ሱሲ ያልተወለገው ነው ያው ኮ ሁሌ የጠወለገ እያልሽ ስለምታሾፍብኝ። ሶሲ በጣም ደንግጠሃል ኮ በሰላም ነው እንዴ? ሱሲ ከኋላ ዚፔን ዝጋልኝ ስትይ ማለት ነው መቶ ኪሎ ስንዴ ተሸከምኩ ያህል ነበር የተሰማኝ። ምን ነው ለገላሽ ባዳነኛልክ። ዛሬ ደግሞ ምን ነው አይናው ጣውቶሻል። ሱሲ ይልቅ ምን አይነት ሆቴል ነው የምትወስደኝ? ማለቴ ባለስንት ኮከብ ሆቴል ነው የምትወስደኝ? ይኸውልሽ ሶሲ ብዙ ኮከብ ያልሆነበት ሆቴል ነው የምትወስደኝ። እንዲ ከኮከቡ ኩልኩ የምንቆጥረው ብርም ሶሲ በዛው ልክ ይበዛል ብዬ ነው። ግን ይኸውልሽ ሶሲዬ አሪፍ እራት ክሽን ያለች እንደምትሆን አልጠራጠርም። እሺ የእኔ አሽቃባጭ፣ የኔ አሽቃባጭ የእኔ ማኛላለው ብዬ ነው። አሁን ሶሲ እንውጣ ወይስ እዚህ እየተሞጋገስ እንቆያለን? እኔ ምለው የከንፈሬ ቀለም በዝቷል እንዴ? ከበዛ ቀንስልኝ። በምን በእጅ ልበልህ? በከንፈሪ ነው እንዴ ሱሲ፣ አልበዛም። እንዴ ምኑ ቀለሙ፣ አልበዛም ወይ? ኮኑ እንዴ ሱሲ ነው። ውጪ፣ በቃ እንዴ፣ ምንድን ነው? እንዴ፣ እሺ ጠብቀኝ። ጉኩ ጉኩ ሰርፕራይዝ ማድረግ አልችልበት እና፣ ካልቻልክበት ከዳር ፍርሀት ተቀመጠ። እንደዛ አጣርፈ ሰጣንኮ። እሺ የሆነ ነገር በሆንስ የሆነ አደጋ ቢያጋጥመኝስ? እረኔ ከዚህም በላይ ነበር ያሰብኩት። እንኳን ቀረብበኛ። ለማንኛውም በጣም ይቅርታ የኔ እስተንፋስ። ወይኔ በረከት ሚስቴ ሰርፕራይዝ አድርጋለሁ ብዬ የባሰን አበሳጫት። ወይኔ

ችግር እስከምጠኝ። ውይ ሶስዬ ውይ ይቅርታ። እንደዛ ከሆነማ ስቤ ላስቀምጥሽ። ዲሽነሪ ዲሽነሪ እኮ ነው የሚያክል ድሮ ሰው ሲሰርታው ላይ ጣፍጥ ነበር። ምን ይቺወረኛ ራሱ አንተ ነገረችች ያ እሱ ሲጅ ጠፍቶኝ ይኸው ልሽ ጊዜ ስላላገኘውነ ጊዜ ሳገኝ ቆንጆ ምግብ ሰርቼ ነው ማበላሽ። እኔ ደግሞ ተጨነቂ ምን ሆነሻል ብዬ ስደውልላት ከአናውጋው ጋር ዴት ላይ ነኝ ብላይ ቴክስት አላረገችልኝ መሰለክ። የእራት ልብስም እኮ ገዝቶላታል። ለአንተም ነገረህ እንዴ? ለአንቺም ነግሮሽ ነበር እንዴ? ለዛውን ቀለበቱን ለመግዛት የት ከርሞ እንደነበረ ጭምር ነው። ስለ ቀለበት ፕሮግራሙ ነግሬው ነበር። ምን አለክ። ሶሲ ግን ትንሽ ቅር ያላት ይመስለኛል። አናጋውን በራሱ መንገድ ነገሮችን ማድረግ እንደሚፈልግ ነበር የነገረኝ። የሶሲ ቤተሰቦች ሰቦች ለቀለበቱ እዚህ መምጣት እንዳለባቸው አልነገርከው? ነግሬው ነበር። መጀመሪያ ላይ ተስማምቶ ቀለበቱን የዛን ቀን እንድሰጠው ለኔ ሰጥቶ ይነበር። ከዚያ ግን እሷ ተቆጥተው ነው መሰለኝ መልሶ ቀለበቱን ተቀበለኝ። ራቱ እንዴት አይሹታል? ሶስዬ፣ መጨረሻውን ያብቻው እንጂ እስካሁን ሰላም የሆነ ውሎ እያሳለፍኩ ነው። እንዴ ጠጪ፣ ሶስዬ፣ ጠጪ፣ ጠጪ። ለአንቺ ለስላሳ ያረኩልሽ፣ ልጅ እንዳይጎዳብኝ ብዬ ነውሽ። ይህን ያህል ለልጅ ታስባለህ ማለት ነው? በእርግጥ በጣም አስበው፣ ልጅን ስለተሸከመችው ሴት ነው። ሶስዬ፣ ለፍቅራችን ለልጃቸው ጆሮ ይከረክራል። ውስጡ ምን አለው? ሶሲ ብቻ ዋጥኩት እንዳትኝ። ምን ነው የምውጠው? ለስላሳ ውስጥ እኮ ቀለበት ነበሩ። ሶሲ ምን ዋጥሹ? በነገራችን ላይ የዛሬ ጋብቻ በዓላችን ለእኔ በጣም ትልቅ ቦታ አለው። ለዚህ ነዋ እኔ ያስታወስኩሽ። እንዴ የረሷት መስሎክ ነበር እንዴ

በቃ ለማንኛውም አታስቢሽ። አሁን ገንዘቡን ይዤ እመጣለሁ። ሱሲ እ ወዴት ነው እና? እኔን እዚህ አስደግፈኸኝ ልትሄድ ነው እና ምን እንከፍላለን? ሱሲ እኔ ያንተን አናት ብከፍል ቀሪ ይለሃል። ሱሲ በእንደዚህ አይነት ጭንቀት ውስጥ ምን ትቀልጃለሽ? አይደለ አንቺ። ወይኔ ወይኔ። ለማንኛውም ይኸውልሽ ሮጥ ብዬ ገንዘቡን ይዤ ልምጣና ወይዚህ፣ ወይ ቤት ያለው መጸለጃ ቤት ትቀመጫለሽ። መቼም ከወዲሽ ውስጥ አይሰወር አይደለ እኮ። እኔን እዚህ አስቀምጠኸኝ ልትሄድ ነው? ሱሲ ለጊዜው ውስጥ ወንበር ላይ ተቀመጪና እኔ ሮጥ ብዬ ሂሳቡን ይዤ እመጣለሁ። ትሰማኛለህ ሞባይልህንም ቢሆን ታስይዛት አለክ እንጂ እኔን እዚህ አስቀምጠኸኝ አትሄድም። እሺ ሶሲ፣ ሞባይልህን እያወቅሻት ለአንድ ለስለሳ ምኮት በቃም። የኔን ሞባይል እንጨምረዋለን። እሱም ቢሆን ለአንድ ለስለሳ አይበቃም። ሶሲ፣ ለማንኛውም ይኸውልሽ፣ ብሩን ጨመር አድርጌ እንድመጣ ሌላ ምግብ አዝሽ ይበላሽ፣ ጠብቂኝ። ዬ ጭራሽ ሌላ አዳ ምናልባት ምግብ ስታበዥ ሆድሽን ካመምሽ ብዬ በቃ አሁኑኑ ብሩን ሰሜን ሶሴ፣ ተበላሽ። ናርዲ፣ በፈጠረሽ አንሹ አንሹ፣ ብድርሽን መመለስሽ ነው። ጋሺ፣ በፈጠረክ በፈጠረ ከመዋረዴ በፊት ስልኩን አንሳልኝ። አደማጁብኝ ማለት ነው። አናጋው አንተን ያገኘሁበትን ቀን እንደ ዛሬ ረግሜው አላውቅም። ፈጣሪ ምን አለበት እግሬን፣ በሰበረው በነገራችን ላይ የዛሬን ቀን ለየት የሚያደርጋት ነገር ተለያይተን ብንቀር ኖሮ ይችሉ ቀን አብረን አንሆንም ነበር። ናርዲ ተለያይተን ቀርተን ቢሆን እኔ ሞቼ ነበር። እኔ ረጅም እድሜ አብሬት መኖር እፈልጋለሁ። እኔም ኔ ውድር ከአንቺ ጋር አርጅቼ ከአንቺ ጋር መሞት ነው የምፈልገው። ከቅሜ በላይ እኮ ነው የማፈቅርግ እኔም እኔም በጣም ቃላቶች ፍቅሬን ከሚገልጹት በላይ በጣም አፈቅርሻለሁ። አናገው ከዚህ ልውጣት ብቻ ዋጋህን እጥፍ አድርጌ ነው የማስከፍልክ። ኧረ እባካችሁ ነብሰ ጡር ነኝ፣ አስወጡኝ። እሺ ወይ መፀዳጃ ቤት ወሰዱኝና እንደምንም አውጥቼ ልክፈላችሁ። እያሰማችሁኝ ነው? ሆዴ ውስጥ ቀለበት አለ፣ እሱን አውጥቼ ከፍላችኋለሁ። እሽ ወይ የእራት ቀሚዜን ውሰዱት